የብዙዎችን ሆኖች ልንገራችሁ እንዴ። ያኔ የተቸግረን ሲርበን የሰው ነገር አይደል። ነገር እኮ ማረ። አረብ ሀገር ሴት በጣም ነው የምታሳዝነኝ። እመቤቴን በጣም እኔ ማለት እንዴት ብዬ ላስረዳችሁ። እኔ ክርስቶስ ወይ ፈጣሪ አይደለም አይደል። ማርያም ክርስቶስ ወይ ፈጣሪ አይደለም። ሰው ነኝ አይደል። የማይወደኝንና ማያከብረኝን ልውድም ላከብርም አልችልም። እንደውም እኔ ከብዙ ሰው አንጻር እኔ ይሻላለሁ በጣም በብዙ ነገር። መቤቴ ብዙ ብዙ የበደሉኝን መቤቴን ነው ምላቸው። ብዙ በጣም ብዙ የተከፋፋነውን ምናምን ልቤን የሰበረን ሰው ባገኝ የሆነ ፊት አልነሳም፣ ሰላም እላለሁ። ብዙ ሰው ይናገረኛ ምን አይነት ሰው ነገ ምናምን ይሉኛል። ሰውን መዝጋት አልችልም በቃ ግን እኔ ክርስቶስ አይደለሁም። የሚጠላኝን ወደው ገብቷቸዋላ እኔ ፍጹም ሰው አይደለሁም። የሚጠላኝ የማያከብረኝን ሰው ማከብሮ ትልቅነት ነው። እና የበጣም ነው የሚገርመኝ፣ አንዳንድ ሰዎች መቤት ብሩክን ሰደቡት፣ ምናሉ ምናሉ፣ ምን ሆነ ከፈጣሪ ጋር ሳስቦ እንዲህ የሆነ ዝምተኛ ምናምን መሆኔ ነው የጠቀመኝ እመቤቴ ምንም በቃ እንትን ይለኛል የሆነ እኔ እንደኔ ቸልተኝነት በቃ ፈጣሪ ግን በቃ ብዙ መንገድ ቀድሞ ጠራርጎልኝ ነው የሚሄደው እና እኔንም አሁን እኔ የምትዘድጉኝ ሰዎች አንዳንድ ቦታ ላይ ያለ ነው እኮ ግን እኔ የምትሰርቡኝ ሰዎች እኔን አይጎዳኝም። የእናንተ ጭንቅላት የእናንተ ህይወት ነው የሚበላሸው። በእኔ ስላነቃችሁ በጣሪ ያለኝ እኮ የሚዋጋል። እኔ ተንቀባሪ ነው የምኖረው እናቴ እን ቅማሜ የምትሰርባ ሰዎች ምንም በቃ ጨራሽ አይመጣም። ቅማሜም ጋር ገብቷቸዋለሁ። ፉል ኮንፊደንስ ናት ምናምን ምናምን። ማንንም ነው ማራዳምጠው። ድፍን ነው ጆሬ እና እንወዳቸዋለን። አታወራ ተናገረ ብለው እና እንደፈለጉ ነው ተናገረ ብለው፣ ምን እኮ እንደዚህ ነው የምላቸው። ተናገረ ብለው ስና እኔ አዩት ነው አናገሩ። ከዛ እንደ ልክ የሚያወሩ ሰዎች አሉ የአእምሮ ምናምን ያለባቸው የአእምሮ ችግር። እና እኔ ምን አገባኝ ታዲያ? ተናገረ እና ለእናገር ነው ወደፊት ወደፊት ወደ ኋላ መቼም መቼም መቼም ማለት ነው። መቼም እሺ፣ ነገር ነገር ያደርገዋል። ምን ያደርጉኛል? ምን እስካሁን ምን እዚህ ጋር ተወጋ ምን ምን ሰላም ሰላም የሚለውን ዘፈታካላችሁ በቃ እሺ፣ እንትን በሉ። በቃ አረ ነገ እግዚአብሔርን ነገ ከባድ ነገር ጠብቁሽ። ነገ በጣም ከባድ ነገር ተዘጋጁ። በጣም ተዘጋጅ ተዘጋጅ ተንተባተ እና ደግሞ ይህንን ተናገረ ብሎ ደግሞ የሚዘገዝቅ ምናምን ሰው አለ የሚል ነገር አይቼ እኮ ነው። እንደዛ ከሆነ እኔ አዲስ ወቶ ተነስቼ ይለቅላቸዋለሁ። የሚያምረው የሚያምረውን መርጬ ይህን ዘግዝቁ ይላቸዋለሁ። ወይ ጠይቁኝ ኢንቦክስ እሺ፣ ኢንቦክስ ጠይቁኝና ልክላችኋለሁ ነው። እሺ፣ ኢንቦክስ ላይ ቡቡ ላክልን እስኪ ፎቶ ሚያምረው። ልንዘቅዝ ከሆነ የሚያስጠላ የሚያስጠላ ዝዘቀዘቁ እናዳሉ ሚያምረውን። እሺ እና ደግሞ የኛ ወዳጆች አማቤቴን ነው ምላችሁ፣ እንትን እኔንም ቅመሜንም ምናምን ምትወዱ እንትን ምትሉ አላችሁ ማለት አይሰማችሁ ምናምን ምናምን ምትሉ ሰዎች ወፍ የለም እኛ ጋር ጭራሽ። እኔ እኔ አቀማሚ ምንም የሚሰማን ነገር የለም። እሺ ምንም የሚሰማን ነገር የለም ብቻ እኛ ሰላም እንድንሆን ብቻ ጸልልን። ከበሽታ ከምን ከክፉ ነገሮች ሁሉ እንዲሰውረን በቃ ከእናንተ ጸሎት በቃ ልበቀና ጸሎት። እንግዲህ የምረት ዘግመት ያለባችሁ ሰዎች እዛው እየተዘጋገማችሁ እኛም እያዘግምናችሁ ትቀጥላላችሁ ማለት ነው። እና እንትን ምንድን ነው ያልኳችሁ የሚሰራ ሰው ብቻ ነው በቃ እንደዚህ ተቃጣይ ተቃራኒ ምናምን ያለበት አይደለ። የሚሰራ ሰው ብቻ እንጂ ማተኞቶ የቀረውን ማንቼክ ያደርገዋል። ውዶች፣ ያለፈውን ሰው ማንቼክ ያደርገዋል? ማንም እንዴ እንደ ሀቆኮ ያኔ የተቸግረን ሲርበን ቼካ ያላደረገን ሰው እግዚአብሔር ብሎ ጥሩ ደረጃ ስደርሱ ይደውላል፣ ይነዛ ነዛል፣ ይለቃቀስባቸዋል። አይመለከተንም እኮ ስለማንም እንዳቁ፣ እማ ቤቴን ነው ብላችሁ ስለማንም እኮ አይመለከተንም። ዝም ብላችሁ እንኳን ዩሲ እናንተ ጋር እዩ ማርያም ማለ መወሻሸት ሆነና፣ አሁን ከሀገር ውጭ ናቸው፣ አረብ ሀገር ነው ምናምን። ከባድ ነው እኮ ላይፍ አይደል? በጣም ከባድ ነው ተጠግርራችሁ ነው ምናምን ምታመጡት በቃ ፊውቸራችሁን ለማሳመር ነው፣ ቤተሰባችሁን ለመለወጥ ነው። እንዲ ያን ቼክ ያላረጋችሁ ዘመድ ይደውላል አይደለ? እንዳውቁ አይደውሉላችሁም። እንዲ ያበዙታል። አንቺ ተጠግርረሽ አምጥተሽ እሱ ተኝቶ አንቺ ስትመጪ ይልሻል። እንዲ በአንቺ ቁርስ ምሳራት ይበላል። ሰው ድፍረ እንትን አቷል። እናቴ ትሙት ልክ አቷል። እንዴእና ቤቴ እኔ እውነቱን ስነግራችሁ ፈጣሪ ራሱ ፈጣሪ ራሱ ይቀየመናል። ማርያም ለመርዳትም ሰውንም ለማገዝ ምንም ለማለት አስፈላጊ ሰዎች በጣም ብዙ አሉ። በጣም የሚያስፈልጋቸው ብዙ ጊዜ የሆነ መንገድ ላይ ይሆናል አይደለ ወጣቶች ሆናመ ሲጨረቡ ሆነ ሲከባበሏቸው ይሁን ግን ይሆናል አይደለ በጣም አስፈላጊ አለ

እዛ የሆነ ስራ ተከፈት የሆነ በ የሆነ ነገር ተፍተፍ እያልሽኮንሽ በቃ ሀብታም ነው፣ ብርድ ያፍሳል ወጪ ምናምን የለብሽም፣ ነው ፒፕሉ የሚያስበው። አይመስላችሁም? እንደዛ ነው የሰው ነገር። ይን ነገር እኮ ማረ በቃ ከሱንድሶ ስራ የሚንቀው ምናምን አይጠፋም እመቤቴ።

ሁሉም ካለች፣ ሁሉም ከደስ የሚለውን በረከቱን ቦታ ላይ የበረከት ስራ ምላለች። ምንም ክፋት የለባቸው። ምስኪናችሁ እኮ ማርያም በጣም የዋናችሁ በጣም በቃ ሰው፣ እኔ ያው እንዴት ብዬ ላስረዳችሁ? በጣም አሁን የሁሉ አመት ከእናንተ ጋር ብዙ ጥሩ ጊዜ ያሳልፈናል አይደል አይደለም? አላሳለፍንም እስ ያሳለፈ አወ ብላችሁ ጻፉ። አሳልፈናል ደስ ደስ የሚል ጊዜ ጊዜ ደስ የሚል ጊዜ ያሳልፈናል። ላለመዋሸት ማርያም ጥሩ ጊዜዎች አሳልፈን ሁሉም ሰው ደስ ብሎት አሳልፎ በቪዲዮም በምንም ከዛ የሆነ እነዚያ ጥሩ ጊዜዎች አልፎ ክፉ ጊዜ ሲመጣ ማንም አያስበው ያን ጊዜ ታዝባቸዋል ግን አይደለም ማንም አያስበውም። ያንን ጊዜ ማንም የሆነ ሰውን ጀጅ ማድረግ ነው የሚፈልገው የሆነ ሰው መናገር ነው የሚፈልገው ምናምን ምናምን አደለም። በቃ ያንን ሰው መናገር ብቻ ነው ሰው ሁሉ የሚፈልገው። በቃ ደጉን ጊዜ ይረሳል በሁሉም ነገር አይደለም። ደጉ ጊዜ ይረሳል፣ ሁሉም ነገር ይዞርባቸዋል ምናምን ምናምን

ሁሉም የየራሱ ጦርነት አለበት፣ የህይወት እኮ ሁሉም አይደለም። ይሄ በዝቶ ከመረራችሁ ዋጡት እንደምንም በቃ። ወይ እግዚአብሔር በጣም ብዙ ቀዳዳ፣ በጣም ብዙ። ሁሉም ሁሉም የየራሱ አለበት እኮ፣ ግን ማንም አይረዳም። የራሱን ስሜት ብቻ ነው የሚያዳምጠው። ዛሬ የሆነ ነገር ከከለከላችሁት በቃ እናንተ ምንም አትሆኑለት። እንድትዛዙ ጣጣ ነው። እባካችሁ ስለዚህ ፖዘቲቭ ይላል ህይወታችሁን በልባችሁን ንጹህ ሆናችሁ ጨምሩት። በቃ እሱ ነው ዋናው ነገር። እሺ ልባችሁ ንጹህ ሆኖ ህይወታችሁን ከመራችሁት ይረቀሃል በደንብ። እግዚአብሔር ያግዛችኋል። ፈጣሪ ጠብቃችሁላችሁ እኛም ወደፊት ከእግዚአብሔር ጋር እንላለን። ሰላሙን ሰላም በቃ ይጠብቃል፣ ከክፉ ነገሮች ሁሉ ናም ይጠብቃል። እናንተንም እናመሰግናለን። በጣም ደግ ጊዜ ተረስቶ ክፉ ቀንም ከመጣ እንግዲህ ያው ልቦና ይስጣችሁ፣ ይስጠን። እኛንም ያረጋጋል ለማለት ነው እና እንዳልኳችሁ ነገ ማንም እንዳይቀር በእውነት በጣም በጸዱ ነው የምንመጣው ያጀማ ቅማሚ ጋ ነው ሰርፕራይዝ የምታዩት። ያው ቅማሚ ምናልባት ይህም ሪከርድ ተደርጎ ካየሽ የኔ ጠንበለን ከባድ ነገር አስማት ይፈጠራል ብዬ ተስፋ አደርጋለሁ። ማርያምን፣ አይ ፕራንክ ምናምን አይደለም። የብዙዎች ልሆነች ልንገራችሁ፣ እንዴ ልንገራችሁ፣ ሰው ሀያ ይነገረን ይላሉ። እንዴት ነው ሰርፕራይዝ የምንነገረው? አ ተው ተው፣ ፈጠራችሁ መፈጠር ታያላችሁ። እንግዲህ ታቁኝ ያላችሁ አይደል? ቅብርር ያልኩኝ ቀብራራ የእናንተ ወንድማችሁ ተቃጠለ ጨጓራይ ውሳ እንግዲህ ው ካፈቀርሽ እንግዲህ ተቃጠለ ጨጓራይ